ሰላም ጤና ይስጥልን። ውድ ተመልካቾቻችን፣ አድማጮቻችን ይህ ማዕደ ዜና ነው፣ ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተ ወልድ ነኝ። ተመልካቾቻችን አድማጮቻችን ዘመቻ አንድነት በሁሉም የአማራ ግዛቶች በተለያዩ አካባቢዎች ለሰባተኛ ቀን ተጠናክሮ መቀጠሉን ከየስፍራው የሚደርሱን መረጃዎች ያመለክታሉ። ሁሉንም መረጃዎች በመሰብሰብ በማጣራት ክሮስቼክ በማድረግ ወደ በኋላ ላይ ዝርዝር መረጃዎችን ይዤላችሁ እቀርባለሁ። አሁን የገባሁት አንዳንድ አጭር መረጃዎችን ላካፍላችሁ ነው። ከሁሉም በቅድሚያ ኢቢኤስ ቴሌቪዥን በዛሬ ዕለት ታሽጓል። ኢቢኤስ ቴሌቪዥን ከብርቱካን ተመስገን ጋር በተያዘ ሰሞኑን ውዝግብ ውስጥ ገብቶ የነበረው ኢቢኤስ ቴሌቪዥን ከሁሉም የሳተላይት ስርጭት ላይ ወርዷል። አሁን በደረሰን መረጃ መሰረት ስቱዲዮ እንዲታሸግ ተደርጓል። ተመልካቾቻችን፣ አድማጮቻችን፣ ይህ ብቻ አይደለም። እንደነገርናችሁ ብርቱካንን ልናገኛት አልቻልንም እያልን ነበር በተደጋጋሚ ብርቱካን በአዲስ አበባ ፖሊስ መታሰሯ ተረጋግጧል። ከህፃን ልጇ ጋር ከህፃን ልጇ ጋር ታስራ ነው የምትገኘው። በአዲስ አበባ ፌዴራል ፖሊስ አማካኝነት ነው የታሰረችው። ከተቋሙ ኃላፊዎች ጋር ከኮሚሽነር ብርሃኑ አበበና ከኮማንደር ሞሊሳ ጋር እያናገሯት ይገኛሉ። ምርመራ እያደረጉባት ይገኛሉ። ኢቢኤስ ከመታሸጉ በፊት ይህን ከማድረጉ በፊት በትናንትና ዕለት ማታ ዋና ኤዲተሩ አዘጋጆቹ ታስረው ነበር ተወስደው ነበር ወደ ፖሊስ ጣቢያ ምርመራ ተደርጎ ነበር ያን ነገር አደረጓቸው አልፈቷቸውም እስካሁን ድረስ እንዳረጋገጥነው ከሆነ እንግዲህ ይሄ ወንዶ የሚሆነው ለምንድን ነው ለምን እውነት ወጣ ነው የደበቅነው እውነት እኛ አገር መደፈር መታገት መጠረፍ መገደል ተዘቅዝቆ መሰቀል ሁሉ ብርቅ አይደለም ነገር ግን ይሄ የኢንተርናሽናል ኮሚኒቲውን ስሜት ሁሉ የያዘ መሆኑ አስደነገጣቸው። ካሰቡት በላይ ሄደባቸው። ስለዚህ ሰሞኑን የብልጽግና ካድሬዎች ምን የሚል ዘመቻ ነበር የጀመሩት? እጅግ በሚያሳፍር ሁኔታ እዚህ አላሳያችሁም ጽሑፉን። እንዲሁ ግልና ግልበ ነው የኤቢኤስ ድርሻ ያለው ከፍተኛ ድርሻ ያለው አንዱ ማንትሴ ተክለ ጽዮን ኤርትራዊ ስለሆነ በአሰብ ወደብ ለባህር በር የሚደረገውን ነገር ዳይቨርት ለማድረግ ብሎ ይህን ነገር አሰራ ብለው እጅግ ጸያፍ የወረደ መረጃ። ይህም ብቻ አይደለም፣ የፒፒ ካድሪዎች አሉት ስለሆነ ኢቢኤስ ሊታሸግ፣ ጋዜጠኞቹም ሊታሰሩ በህግ ሊጠየቁ ይገባል የሚል ቀስቀስ አደረጉ። አገር እየተመራች ያለችው በእንደዚህ አይነት ካድሬዎች ነው፣ በፖሊሲ አይደለም። ምን ችግር ይፈጥራል አይፈጥርም የሚባል ነገር የለም። ግራና ቀኙ ማየት የሚል የፒፒ መንጋዎች ያን ነገር አደረጉት። ከላይ ያሉትም እንደምትመለከቱት ከሳተላይት ላይ ያወረዱት መጀመሪያ፣ ከዛ ጋዜጠኞቹን አሰሩ፣ ከዛ ማታ ላይ ይቅርታ ብለው መግለጫ አስወጧቸው። አሁን እንደምንሰማው ለካ በኤቢኤስ ስም ትናንት በዛ በውድቅት ሌሊት የወጣው መግለጫ ራሳቸው ናቸው ይጽፉት። እንዲህ አይነት ነገር አለ። አገዛዙ ጋዜጠኞችን ያስራሉ፣ ስልካቸውን አካውንታቸውን ይነጥቃሉ፣ በጋዜጠኞች ስም በእነሱ አካውንት ይጽፉበታል። የተለመደ ነው። በራሳቸው አካውንት ላይ ኤቢኤስ ትናንት እንደዛ ያደረጓቸው። የሆነ ሆኖ ብዙ ተመልካች የነበረው ኤቢኤስ የታሸገው የተዘጋው የወረደው ለዘላለም ይሁን ለሁልጊዜ ይሁን ወይስ ለጊዜው ይሁን ማረጋገጥ አልቻልንም። ሁሉንም እየተከታተል ነው። ብርቱካንም ከህፃን ልጇ ጋር በፖሊስ ጣቢያ እየተሰቃየች እየተንገላታች እንደምትገኝ የደረሰን መረጃ ያመለክታል። ሁሉንም እየተከታተል ወደ እናንተ እናቀርብላችኋለን። ሌላው በዛሬ ዕለት አብይ አህመድ በማህበራዊ ትስስር ገጻቸው ተመልካቾቻችን፣ አንድ መረጃ አጋርተዋል። ይህ መረጃ አብይ ለትግራይ ክልል ፕሬዝዳንት ራሳቸው የፈለጋችሁን ሰው ጠቁማችሁ ለእኔ ንገሩኝ የሚል ነው። ለመጀመሪያ መረጃውን ላንብበው። የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጥቆማ እንዲደረግ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ በማህበራዊ ትስስር ገጻቸው ባጋሩት መረጃ መላው የትግራይ ህዝብ ጊዜያዊ አስተዳደሩን በፕሬዚዳንትነት ሊያገለግል ይገባል የሚለውን ሰው እንዲጠቁም ጠይቀዋል። ጠቅላይ ሚኒስትሩ በጽፏቸው በኤፍድር ህገ መንግስት 62 ዝባር 2 እንዲሁም በፕሪቶሪያ ስምምነትና በክልሎች የሚኖሩን የፌዴራል መንግስት ጣልቃ ገብነት ለመደንገግ በወጣ አዋጅ ቁጥር 359 ዝባር 1995 መሰረት እንዲሁም አሳታፊ የትግራይ ክልል ጊዜያዊ አስተዳደር መመስረት በተመለከተ የተደነገገ የሚኒስትሮች ምክር ቤት ደንብ ቁጥር 533 ዝባር 2015 መሰረት የቆመው የትግራይ ጊዜያዊ አስተዳደር ለሁለት ዓመታት በስራ ላይ መቆየቱ ይታወቃል ብለዋል። በዚህ መሰረት የአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ ፕሬዚዳንትነት ያበቃ መስሏል። ራሳችሁ ጠቁሙ ብለዋል። ህዝቡ ይጠቁም ብለዋል። አብይ፣ ራሳቸውን በዚህ አይነት ምርጫ ለማስመረጥ ሽር ጉድ እያሉ እንደሆነ ታውቃላችሁ። የሀገሪቱ ፕሬዚዳንት ለመሆን ስለዚህ በትግራይ ሊለማመዱ ነው መሰለ። ጠቁሙልኝ እያሉ ነው። ደብረ ጽዮን ሳናደንቃቸው አናልፍም። የጌታቸው ረዳን የአብይ ሹመት ውድቅ አድርገዋል። አሁንም ራሳቸው የመረጡት አሉ። ክልሉን የምናስተዳድረው እኛ ነን እያሉ ነው እነሱ እኛ ነን እያሉ የሚገኙበት ሁኔታ ላይ ነው። ስለዚህ ህወሓት ክልሉን እስካስተዳድ ድረስ በሀገሪቱ የፖለቲካ ፖሊሲ መመሪያ መሰረት፣ ቀመር መሰረት ህወሓት የመረጠው ፕሬዝዳንት ይሆናል ነው የነሱ አቋም። ደግሞ የነሱ አቋም የሆነ ሆኖ አብይ አህመድ ህዝቡ ይጠቁም የሚል ነገር ተናግረዋል። ያው አስፈጻሚው ማነው? ህወሓት ይህንን የሚያስፈጽሙ እነ ደብረ ጽዮን አሸንፈዋል ማለት ነው። በሌላ በኩል በትግራይ ክልል የተባባሰው የነዳጅ አለመኖር ከፍተኛ ውጥረትን ፈጥሯል። በዛሬው ዕለትም ከፍተኛ ችግር ፈጥሯል በብዙ እንቅስቃሴዎች ላይ። ጨርሶ በክልሉ ነዳጅ ጠፍቷል ነው እየተባለ ያለው። ስለዚህ ህዝቡ ደግሞ በዛ ውስጥ ምሬት ላይ ነው። አብይን እየጠየቃቸው ያሉት ወይም የአብይን መንግስት እያለ ያለው መጀመሪያ አንኑሩበት፣ ስለ ምርጫ ከማውራታችን በፊት እንብላ እንጠጣ ነዳጁን ልቀቁልን እያለ ነው ህዝቡ፣ አብዛኛው ማለት ነው። ይህን እያለ ነው የሚገኘው። ተመልካቾቻችን፣ አድማጮቻችን፣ ሌላው ኤርትራ 18 የአዘርባጃን ዜጎችን እንደለቀቀች ከትናንት በስቲያ ተዘግበው ነበር። የአዘርባጃን ባለስልጣን አረጋግጠው ነበር። ያኔ ስለ መርከቦቹና ስለ መሳሪያው ያሉት ነገር አልነበረም ነበር። በዛሬ ዕለት ደግሞ የአዘርባጃን የዜና ምንጮች ኤርትራ መርከቦቹን ለቃለች መርከቦቹን ለቃለች። ያው እንግዲህ የጦር መሳሪያው ግን እንደነገርኳችሁ ነው፣ በፈረንጆች ገና ዋዜማ የተያዘ ነው። ከኢትዮጵያ መንግስት ለኤርትራ መንግስት የተሰጠ የገና ስጦታ ሆኖ ቀርቷል ማለት ነው። መርከቦቹ ግን ለቃለች የሚል መረጃ ነው። ሌላው እንግዲህ አሳዛኝ ዜና ትናንትና መጋቢት 16 ቀን ይሄ የምትመለከቱት አውቶቡስ በደቡብ ኢትዮጵያ ክልል በቤንች ሸካ ዞን ከቀኑ 10 ሰዓት ተኩል ወደ ዣጅ ቀበሌ ገበያተኛ ሳፍሮ እየተጓዘ ሳለ ኩካ በምትባል ቀበሌ ቤርቤስ መንደር ውስጥ ሲገባ እንደምታዩት መንገድ ስቶ ሶስት እግረኛ ገጭቶ ሁለት ሴት አንድ ወንድ ማለት ነው ህይወታቸው አልፏል ተብለዋል። እንደምታዩት ቤት ውስጥ ነው ዘዶ የገባው፣ ስርጉዶት ነው የገባው። በጣም የሚዘገንን ነገር ነው። እንግዲህ በቤት ውስጥ ከነበሩት ውስጥ ሶስቱ ሙተዋል። ተመልካቾቻችን ነፍሳቸውን ይማሩ ነው የሚባለው። አንዳንድ አደጋ ተመልከቱ፣ ቤታችሁም ተቀምጣችሁ እንደዚህ ሰተት ብሎ ይመጣል። የአሁን ተመልከቱ እስኪ አውቶቡሱ ስተት ብሎ በበሩ ነው ገብዶ ጥሶት ነው የገባው፣ እና የሚዘገንን አደጋ ነው ራሱ። ከእንዲህ አይነት ክፉ ነገር፣ ድንገተኛ አደጋ ፈጣሪ ይሰውረን። ተመልካቾቻችን ወቅታዊ መረጃዎችን ሌሎችን እንደነገርኳችሁ እየተከታተልኩ ነው። ሁሉንም ወደ በኋላ ይዤላችሁ እቀርባለሁ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቱ ማዕደ ዜና እንዲከታተሉ ሰብስክራይብ ያደርጉ። ኢትዮጵያ ሀገራችን ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኖሩ። <tune>